ሰላም ሰላም እንደምናላችሁ ውድ የኢትዮ ቲዩቶር ዩቱብ ቻናላችን ተማሪዎች፣ ሰላምታይ በያላችሁ ቤት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩቶር ዩቱብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ ካላደረጋችሁ፣ ሳብስክራይብ በማድረግ የደወል ምልክቷን በመጫን በየጊዜው የምለቀቁ መሰረታዊ ትምህርቶች እንዲደርሶት ማድረግ ትችላላችሁ ማለት ነው። ቤተሰቦች ከዚህ በተጨማሪ ደግሞ ከእኛ ጋር ማጥናት የሚትፈልጉት፣ በአጭር ጊዜ ውስጥ መልመድ የሚትፈልጉት ማንበብና መጻፍ መሰረታዊ ትምህርቶችን በአጭር ጊዜ ውስጥ መልመድ የሚትፈልጉት በታች ባስቀመጥነው ስልክ እየደወላችሁ አማርኛ እንግሊዘኛና ኦሮሚኛም ጭምር የፈለጋችሁትን ቋንቋ በአጭር ጊዜ ውስጥ መልመድ ትችላላችሁ ማለት ነው። ቤተሰቦቻችን ዛሬ ደግሞ እንደተለመደው እናንተን ያግዛችኋል፣ ይጠቅማችኋል ብዬ ያሰብኩትን ቪዲዮ እኔ ከማስተምራቸው ተማሪዎች የማያውን ሲተት እናንተም እንዳትቸገሩ ብዬ ይህን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። በጣም ድንቅና አሪፍ የሆነ ቪዲዮ ነው። የአብዛኞቻችሁ ጥያቄ እንደሆነ ተስፋ አደርጋለሁ ማለት ነው። ያው ብዙ ጊዜ የአራተኛና አንደኛ ፊደላቶችን አጠራር ላይ ብዙ ተማሪዎች ይቸገራሉ። እስፔሻሊ ሌላ ቋንቋ የሚያወሩ ልጆች በጣም ስለሚቸገሩ ስላየው የአራተኛና የአንደኛ ፊደላቶቹን እያነጻጸር እናያለን ማለት ነው። ዛሬ ልዩነቶቹን በትክክል አውቃችሁ ከዚህ በኋላ አትቸገሩም ማለት ነው። ቤተሰቦቻችን ቀጥታ ወደ ቪዲዮ እንገባለን። እንደተለመደው ደብተርና እስክብርቶ ማዘጋጀታችሁን እንዳረሱ። ደብተርና እስክብርቶ አዘጋጀታችሁ እየጻፋችሁ ስትማሩ በደብተራችሁ ላይ ስጽፉ፣ በአእምሯችሁም ላይ እየቀረጻችሁ ነው ማለት ነው። ያኔ የሆነ ነገር በማየት ብቻ ሳይሆን በመጻፍ ከሆነ ነገር ጋር በማገናኘት በቀላሉ ትይዛላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። የእኛ ቤተሰብ የሆናችሁ ደግሞ ጽፋችሁ በደንብ አርጋችሁ ጽፋችሁ እያነበባችሁ እየሞከላችሁ በቴሌግራም ግሩፓችን ላይ ትልኩልናላችሁ ማለት ነው። ቤተሰቦቻችን ቀጥታ ወደ ቪዲዮ እንገባለን። እንግዲህ ቤተሰቦች የመጀመሪያው የሀ ቤተሰብ ነው። የሀ ቤተሰብ አንደኛም አራተኛም ተመሳሳይ ናቸው። ተመሳሳይ ናቸው። ብዙ ጊዜ የምንለያቸው ነገሮች የሉም። ግን ኖርማሊ ፊደላቶቹ ከመጀመሪያው ጀምረን እያየን መሄድ ስላለብን አምጥቼላችኋለሁ፣ እናንተ ማየት ትችላላችሁ ማለት ነው። ለምሳሌ የመጀመሪያው ሀ፣ ሀገር፣ ሀብታም፣ ሀብል። የመጀመሪያው ሀ ተጠቅመን ቤተሰቦች፣ በአንዳንድ ፊደል ሶስት ሶስት ቃላት ነው። በሁለት ፊደላቶች ስድስት ቃላት ነው ያመጣውላችሁ ማለት ነው። ስለዚህ በስድስቶቹ ልዩነታቸውን በቀላሉ ታውቁታላችሁ ማለት ነው። ለምን ምሳሌ አንድ ሚሳሌ ላይ ለምሳሌ ለመኔና ላም የሚለውን ባመጣውላችሁ ለቤተሰብ ላታውቁት ይችላላችሁ። ስለዚህ ሁለት ወይም ሶስት እያደረጋችሁ ስትሄዱ ለካ እንደዚህ ነው የሚጠራው የሚለውን ነገር በቀላሉ ትረዳላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ሶ ሀገር፣ ሀብታም፣ ሀቢል በመጀመሪያው ሀ፣ ከዛ ደግሞ በአራተኛው ሀ፣ ያው ተመሳሳይ ነው፣ ግን ብዙ ጊዜ የምንጠቀማቸው ቃላቶች አሉ። ለምሳሌ ሀሳብ ሃምሳ፣ ሀያ። አያችሁ? እነኝን ቃላቶችን በመጀመሪያው ሀ ተጠቅመንም መጻፍ እንችላለን። ለምን? የመጀመሪያው ሀ እና አራተኛው ሀ ተመሳሳይ ስለሆኑ ብዙ ልዩነት ስለሌለ ማለት ነው። በሀ ቤት ግን ከሀ ቀጥሎ ያሉት ላይ አሁን ልዩነቱን በደንብ አድርገን እንለያለን ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ሁለተኛ ወደ ሌ እናልፋለን። ሌ በመጀመሪያው ሌ ሌ ለመነ አያችሁ፣ ለ ለመነ፣ ለመኔ የመጀመሪያውን ሌ። ለምን አብዛኛው ተማሪ አሁን ለመነ የሚለው ለመጻፍ ላ አራተኛው ነው የምጠቀመው፣ ላ አራተኛው ነው የሚጠቀመው። እሱ ትክክል አይደለም። ስትጽፉ ስትሞክሩ፣ እንደዛ ማድረግ ያለባችሁ ለ ለመነ፣ ለ ለመነ፣ ለ ለመነ ከዛ ደግሞ ሌላ ለ ለውጥ ለ ለምን አያችሁ፣ ለ ለምን አሁን፣ ይሄኛው ለምን የምለው ላምን ብላችሁ ከጻፋችሁ ትክክል አይደለም። አራተኛዋን ላ ከተጠቀማችሁ ትክክል አይደለም። አያችሁ፣ ለ ለ፣ ከዛ ላ፣ ለ ላ፣ ለ ላ፣ ልዩነት አለው ማለት ነው። ትልቅ ልዩነት ነው ያለው። አንደኛ እና አራተኛ ለምን እነኚህ በውስጥ አዋቂነት አናባቢ የምንላቸው ነገሮች አሉ ለ ስንል ለምሳሌ እ የሚል አናባቢ አለ በውስጡ ላ ስንል ደግሞ አ የሚል አናባቢ በውስጡ አለ ማለት ነው ስለዚህ አሁን ለመነ ለውጥ ለምን በሌ አያቸው ቤተሰቦች አሁን ደግሞ ሶስት በላም የጀምሩትን እናያለን ላም ላሊበላ ላሉት ላም ላሊበላ ላሉት ላም ላሊበላ ላሉት አያችሁ፣ ላም ላሊበላ ላሉት ብለናል። እዚህ ጋር ደግሞ ምንድን ነው ያልነው? ለመነ ለውጥ ለምን ልዩነት ያለው ማሆን ለመነ ላም ልዩነት አለው። ለውጥ ላሊበላ ሌ ላ ልዩነት አለው። ስለዚህ እነኝን በትክክል እንድታውቁ ነው፣ ሌላ ነገር አይደለም። እነኝም በትክክል ከተረዳችሁ ስጽፉ አትቸገሩም ማለት ነው። አብዛኛው ተማሪ አሁን ሲያነብም በተለይ ቤት ላይ ስጽፍ የሚቸገረው አራተኛና አንደኛ ፊደል ተመሳሳይ እያደረጉ ነው የሚጠቀሙት። እሱን ማቋቁም አለባችሁ ማለት ነው ከዛሬ ጀምራችሁ። ስለዚህ ዛሬ እስከ ቤ ድረስ ያሉ ፊደላቶችን እናይ ነው። ከዚህ በኋላ ደግሞ የሚቀጥሉትን ፊደላቶችን ይዤላችሁ እመጣለሁ። ስለዚህ በእነኝ ፊደላቶች እያንዳንዷ ሶስት ሶስት ወይም ሁለት ሁለት እያደረግን እና ያለን ምሳሌዎችን ከዛ በኋላ በቀላሉ ትይዙታላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። አሁን ወደ ሶስተኛ ወደ ሜቤት እንሄዳለን። ኦኬ፣ ስለዚህ መ መከራ፣ መ መከራ፣ መ መልክ፣ መልክ፣ መ መከራ መ መልክ ከዛ ደግሞ መ መሆን አያችሁ። መ መከራ መ መልክ መ መሆን አያችሁ። ይሄኛውን አሁን በማ ብጽፉ ትክክል አይደለም። መከራ ነው እንጂ የምንለው ማከራ አይደለም። ማ ማከራ ወይም ማካራ ካላችሁ እስናት ኮረክት ማካራ ማለት የለባችሁ መከራ መ መከራ ነው የምትሉት። መልክ ስትሉ መ ልክ ማልክ ካላችሁ ትክክል አይደለም። ማልክ አይደለም መልክ፣ መልክ ከዛ መሆን የምትለ ደግሞ እዚች ጋር መሆን መሆን መሆን ነው የምትሉት እንጂ ማሆን አይደለም የምትሉት። አሁን ደግሞ ማ ስንጠቀም እንዴት ነው የምንጠቀመው? የምለው ላሳያችሁ። ማየት ከዛ ማለት ከዛ ማታ ማየት ማለት ማታ ማየት ማ ማለት ማ ማታ ከዛ ሜ ላይ ደግሞ መመከራ መልክ መሆን ማ ደግሞ ማ ማየት ማለት ማታ። በጣም አሪፍ። አሁን ልዩነታችን ይዛችኋል ማለት ነው። ጉድ ኦኬ አሁን ወደ ቀጣይ እናልፋለን። ደነከስተዋን ሴ ሴ አያችሁ ሴ ሴና ሳ ሴ ሰሚራ ሳ ሳሙና ሴ ሰላም ሳ ሳምንት ሴ ሰቀለ ሳ ሳራ። በጣም አሪፍ ሊድገምላችሁ አንደ ሴ ሰሚራ ሳ ሳሙና ሴ ሰላም ሳ ሳምንት ሴ ሰቀለ ሳ ሳራ አያቸው ልዩነታቸውን አይታቸኋል። አለል አፈራ በጣም አሪፍ ሶ በዚህ መልክ በቀላሉ ልዩነታችሁን ታቆታላችሁ ማለት ነው። ሰሚራ ሳሚራ ሳይሆን ሰሚራ ሴ ሴሚራ ሴ ሰላም ሴ ሰቀለ ከዛ ሳ ሳሙና ሳ ሳምንት ሳ ሳራ። በጣም አሪፍ ሶ ልዩነታቸው አሁን ሴ ነው ሳ ነው የሚጠቀመው የምለው ነገር በቀላሉ ታውቁታላችሁ ማለት ነው። ለምን አብዛኛው ተማሪ አሁን እኔ ከማስተምራቸው ተማሪዎች አሁን ትንሽ ፊደላቶችን ከሞከሩ በኋላ የሚጽፉት ነገር ይሰጣቸዋሉ እና እየጻፉ ስለማመዱ ሴ ፊደልና ሳ ፊደል ብዙ ጊዜ ለይተው ለመጻፍ ይቸገራሉ። በተለይ በተለይ ጀማሪ የሆናችሁት አብዘኛው እንደውም በትክክል መጻፍ እችላለሁ ብሎ የሚሞክሩ ተማሪዎች የራሱ በአንደኛና በአራተኛ ፊደል በሶስተኛና በስድስተኛ ፊደል ብዙ ጊዜ ይሳሳታል። ሶ ለዛ ነው በተደጋጋሚ እነዚህ አይነት ቪዲዮ ማመጣላችሁ። በጣም አሪፍ። ሶ አሁን ሰሚራ ሰላም ሰቀ በሴ፣ ሳሙና ሳምንት ሳራ በሳ። በቃ እነኝ ሶስት ምሳሌዎችን በትክክል ከያዛችሁ በቀላሉ ልትለዩዋችሁ ትችላላችሁ ማለት ነው። ቤተሰቦቻችን፣ በጣም አሪፍ። ጉድ ደነከስተዋን ሬ ፊደል ራ ሳይሆን ሬ ሬ እ የሚል አናባቢ ያለ ማለት ነው። በውስጥ አቅና ስለዚህ ሬ ረባሽ ማለት እንችላለን። ሬ ረዳት ማለት እንችላለን። ሬ ረጅም ማለት እንችላለን። አያችሁ፣ ሬ ረባሽ፣ ሬ ረዳት፣ ሬ ረዥም፣ ረዥም። ሶ አሁን ደግሞ ራ ስንጠቀም እንዴት ነው? ራ ራይ፣ ራይ፣ ራይ አያችሁ ራይ ወይም ሚሽም ራይ፣ ከዛ ራሱን ራሱን ወይም ራስ ራሱን፣ ከዛ ራቁት ራቁት ራይ ራሱን ራቁት በራ ማለት ነው። ራባሽ የምንለውን ለመጻፍ፣ ለምሳሌ አራተኛውን ራ ከተጠቀማችሁ ትክክል አይደለም ማለት ራባሽ ብላችሁ ከጻፋችሁ ዛስነት ከረክት ሬባሽ ለማለት ሬ የመጀመሪያው ነው መጠቀም ያለባችሁ። ሬ ረባሽ፣ ሬ ረዳት፣ ሬ ረዥም እንደዛ ነው እንጂ ረዥም ለማለት ረዳት ለማለት ረባሽ ለማለት ራ አራተኛውን ከተጠቀማችሁ ትክክል አይደላችሁም ማለት ነው። ስለዚህ በእነዚህ ምሳሌዎች ልዩነታችሁን እያነጻጸራችሁ ኮምፔር እያደረጋችሁ በቀላሉ ልዩነታቸው የቱ ጋር እንደሆነ ማወቅ ትችላላችሁ ማለት ነው ከዚህ አንድ ቃላት ወዝታችሁ ለምሳሌ ሬ ፊደል ለመጻፍ ስታስቡ ሬ ረባሽ ወይም ረዳት የምለውን ተጠቅማችሁ በዛች ቃላት አማካኝነት ሸምድዳችሁ ያችን ፊደል በተደጋጋሚ ስትጠቀሙ እናንተ ሳታውቁ ትክክል እየሆናችሁ ትመጣላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ረባሽ፣ ረዳት፣ ረዥም በሬ ፊደል። ከዛ ደግሞ በራ ፊደል ራኢ ራሱን፣ ራቆት በጣም አሪፍ ኦኬ፣ እነኝን አይተናል። ናው ወደ ነክስት እንሄዳለን። ቀጣዩ ደግሞ ማንነው? የሼ ቤተሰብ ሴ ቤተሰብ ከላይ ስላየን ተመሳሳይ ነው። ወደ ሼ ቤተሰብ እንሄዳለን። ኦኬ፣ ቤተሰቦች በደንብ አድርጋችሁ እያነጻጸራችሁ እያያችሁ እንደሆነ ተስፋ አደርጋለሁ ማለት ነው። ለምን ቃላቶቹ ይመሳሰላሉ። በተለይ በተለይ ትንሽ አማርኛ ለሚቸገሩ ተማሪዎች በጣም ያስቸግራሉ። ግን በተደጋጋሚ በሞከራችሁት ቁጥር ፐርፌክት እየሆናችሁ ትመጣላችሁ ማለት ነው። ስለዚህ አሁን በእንግሊዝኛ ራሱ ፕራክቲስ ሜክስ ፐርፌክት ይባላል። ልምምድ ፐርፌክት ያደረጋችኋል ወይም ትክክለኛ ነገር እንድትይዙ ይረዳችኋል። ስለዚህ በየጊዜው በየቀኑ፣ በተደጋጋሚ መለማመት፣ የምትቸገሩበት ቦታ ማወቅ የመጀመሪያው አንድ እርምጃ ነው። ከዛ በኋላ እሷን ነገር ካወቃችሁ በኋላ በዛች ነገር ላይ መፍትሄ መፈለግ ደግሞ ትልቅ ለውጥ ነው የሚያመጣው። በጣም አሪፍ። ሶ አሁን ወደ ሼ ቤተሰብ ደርሰናል። የሼ ቤተሰብ የመጀመሪያ ሼ ተጠቅመን እናያለን። ያው የምናነጻጽረው ከሼና ከሻ ጋር ነው። ሼና ሻ ነው። ሻ የምንላት እዚች ጋር ያለችው ናት። ሼ የመጀመሪያው ነው። ሻ አራተኛው ነው። ስለዚህ በመጀመሪያው ሼ ሼ ሸክላ ማለት እንችላለን። ሸ ሸክላ ሸክላ ሸለቆ ከዛ ሸ ሸረሪት ከዛ ደግሞ ሻ ሻማ ሻ ሻንጣ፣ ሻ ሻጋታ በጣም አሪፍ ስለዚህ ሸ ሻ ሸ ሻ አያችሁ ሸ ሻ ሸ ሻ እያላችሁ በራሳችሁ ቃላት እየሰጣችሁ እነኚህን ቃላቶቹን ደግሞ በተደጋጋሚ እየጠራችሁ ምን ለማመድ አላችሁ ማለት ነው። ቅድም እንዳልኳችሁ አሁን ሸ የምለው በቀላሉ ለመያዝ ለምሳሌ ከሸ ቤት ከመጀመሪያው ሸ ሸለቆ ነው የምንለው፣ ሻ ሻማ ቀለል ያለች ሻ ሻማና ሸ ሸለቆ የምለው በቀላሉ ትይዙና ልዩነታችሁን ታውቃላችሁ ማለት ነው። ለምሳሌ ሌላ ቦታ ላይ መሻሻል ምናምን የምለው ነገር ለመጻፍ ብትፈልጉ ሸ የመጀመሪያው እንዳትጽፉ፣ ሻ የምትሏን ቃላት ለማምጣት ሻ ሻማ የምለውን ትይዛላችሁ። ልክ በእነኚህ አይነት ሲስተም ተጠቅማችሁ ከያዛቸዋቸው በቀላሉ ልታሳብሷቸው ትችላላችሁ ማለት ነው፣ ስጽፉ ማለት ነው። ቤተሰቦቻችን በጣም አሪፍ ሶ ምንድን ያልነው? ሸ ሸክላ፣ ሸ ሸለቆ፣ ሸ ሸረሪት። ከዛ ደግሞ በሻ ቤት ሻ ሻማ፣ ሻ ሻንጣ፣ ሻ ሻጋታ። በጣም አሪፍ ጉድ ለነከስተዋን ቄ ቄ፣ የመጀመሪያ የቷ ቄ? ተጠቀመን ቀ ቀለም ቀሚስ ከዛ ቀ ቀጣይ። በጣም አሪፍ ቀለም ቀሚስ ቀጣይ ሶስት ቃላት ነው ያየነው በቀይ ብቻ። ስለዚህ ቀጣይ ብላችሁ ቃ ፊደል አራተኛው ቃ ተጠቀማችሁ ቀጣይ የምለው ከጻፋችሁ ትክክል አይደላችሁም። ቃ ፊደል ተጠቀማችሁ ቃሚስ ብላችሁ ከጻፋችሁ ትክክል አይደላችሁም። ቃ ፊደል ተጠቀማችሁ ቀለም ብላችሁ ከጻፋችሁ ትክክል አይደላችሁ ስለዚህ ለነኚ ለሶስቱም ቀ ፊደል የመጀመሪያው ነው መጠቀም ያለባት። ቀ ቀለም ቀ ቀሚስ ቀ ቀል ከዛ ደግሞ ቃ ቃላት ቃ ቃጠሎ ቃ ቃሪያ በጣም አሪፍ ሶ እነኝን ደግሞ ቃላት ቃጠሎ ቃላት ቃጠሎ ቃሪያ የምለውን ለመጻፍ የመጀመሪያውን ቀ ከተጠቀማችሁ ዩሚስዲት ትክክል አይደላችሁ። ስለዚህ የትኛውም ለየትኛው ቃላት ነው መጠቀም ያለብኝ? እዚ ጋር አሁን በመጀመሪያ በመጀመሪያ ቃላት አድርጌ ነው ያሳያችሁ። ግን እናንተ ስጽፉ ደግሞ መጨረሻ ላይ ልትጠቀሙ ትችላላችሁ፣ መጀመሪያ ላይ ልትጠቀሙ ትችላላችሁ፣ መሀል ላይ ልትጠቀሙ ትችላላችሁ። ስለዚህ በየትኛውም ቦታ ላይ ስትጠቀሙ ያችን ፊደል ስሟን በትክክል ከያዛችሁ፣ በቀላሉ ልትጠቀሙ ወይም በትክክለኛ መንገድ ልትጠቀሟቸው ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ሶ ቄ ቤተሰቦችን አይተናል። በመጀመሪያው በቀ ቀለም፣ ቀሚስ፣ ቀጣይ በቃ ፊደል ደግሞ ቃላት፣ ቃጠሎ፣ ቃሪያ ብለን አይተናል ማለት ነው። አሁን ወደ ቀጣይ እናልፋለን። ደነከስቷን ቤ ቤ የቤ ቤተሰቦች እናያለን። ከቤ ቤተሰቦች ማንን ነው የምናነጻጽረው? የቤቤተሰብ የመጀመሪያዋና የቤቤተሰብ አራተኛዋ ባ ፊደልና ቤ ፊደል እነሱ ነው። ኮምፌር እያደረገ የምናየው ማለት ነው። ሚስ ሰዎቻችን በጣም አሪፍ ሶ። እዚች በ በለስ፣ በ በታች፣ በ በቃሉ፣ በ በለስ፣ በ በታች፣ በ በቃሉ። በጣም አሪፍ በመጀመሪያው በ ማለት ነው። በአራተኛው በቤተሰብ በአራተኛው በባ ፊደል ደግሞ ባ ባለቤት፣ ባ ባንክ፣ ባ ባቡር። አያችሁ ባለቤት፣ ባንክ፣ ባቡር። በጣም አሪፍ። ስለዚህ ባለቤት፣ ባንክ፣ ባቡር ለማለት የቤቤተሰብ አራተኛዋ ፊደል ባ ነው መጠቀም ያለባችሁ ማለት ነው። በለስ፣ በታች፣ በቃሉ በር ምናምን ለማለት ደግሞ ቤ የመጀመሪያው ነው የምትጠቀሙት ማለት ነው። ቤተሰቦቻችን፣ በጣም አሪፍ በጣም ድንቅ ትምህርት ነው። በጣም አሪፍና አስተማሪ የሆነ ትምህርት ነው። ብዙ ጊዜ ለምትቸገሩ ተማሪዎች የመጀመሪያ ፊደልና አራተኛ ፊደል ሲጽፉ ለመለየት ለምትቸገሩ ተማሪዎች በጣም ወርቅ የሆነ ትምህርት ነው። ስለዚህ በደንብ አድርጋችሁ ሼር እያደረጋችሁ ለሌሎቹ እንዲደርሳቸው ልክ እንደናንተ ለመማር ለሚፈልጉት እንዲደርሳቸው ሼር እያደረጋችሁ ላይክ ኮመንት እያደረጋችሁ አበረታቱን። እንደዚህ አይነት መሰረታዊ ትምህርቶችን በየጊዜው እንለቅላችኋለን። እናንተ ደግሞ ሳብስክራይብ ካላረጋችሁ ስለማይደርሳችሁ ሳብስክራይብ አድርጉ እና እኛ ስንለቅላችሁ በጊዜው ኖቲፊኬሽን እንዲደርስላችሁ ማድረግ ትችላላችሁ ማለት ነው። ኮመንት ላይክ፣ እንደገና ደግሞ የእናንተ ሼር እኛን በደንብ ያበረታታናል ማለት ነው። ቤተሰቦቻችን ከዚህ በተጨማሪ ደግሞ ቅድምም እንዳልኳችሁ ከእኛ ጋር በግልም በግሩፕን ማጥናት የሚትፈልጉ በኢሞ በዋትሳፕ በቴሌግራም በታች ባስቀመጥነው ስልክ እየደወላችሁ በአጭር ጊዜ ውስጥ መልመድ ለሚፈልጉ ተማሪዎች አማርኛ፣ እንግሊዝኛ፣ ኦሮምኛ ማንበብ እና መጻፍ በትክክል በአጭር ጊዜ ውስጥ ለመልመድ እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ከዚህ በተጨማሪ ጥያቄ ካላችሁ በኮመንት መስመር ማስቀመጥ ትችላላችሁ ማለት ነው። ልክ እንዲሁ በአስተማሪ ቪዲዮ በሌላ ቀን እስክንገናኝ ድረስ ስናይ ጊዜ መምራት ነበርኩ። አመሰግናለሁ።